አሰላሙ ዓሌይኩም ወረህመቱላሂ ወበረካቱ። ሰላም ውድ አገሬ ልጆች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላ። ያላችሁት ሻማቲብ ላይ ነው፣ እኔ ሄክማነኝ። ዛሬ ለየት ባለ ቪዲዮ ነው የመጣሁት። የዛሬው ቪዲዮ ውድ ቤተሰዎች ፀጉሬ ከግንባሬ ይሄድብኛል፣ ሄዶብኛል፣ ፀጉሬ ይነቃቀልብኛል፣ ፀጉሬ ሳስቶብኛል፣ ፀጉሬ አላድጋለኝ ጸጉሬ ይረግፍብኛል ለምትሉ እህቶች ምርጥ መፍትሄ ነው። እኔ ራሴ ተጠቅሜው እየሰራልኝን መፍትሄ ነው ይዤላችሁ የመጣሁት ማለት ነው። በዚሁ አጋጣሚ ውድ እህቶቼ የምነግራችሁ ነገር ምንድን ነው? የተለያዩ ኬሚካሎችን ጸጉሩ ያሳድጋል፣ ጸጉር እንደዚህ ያደርጋል ምናምን እየተባላችሁ የተለያዩ ኬሚካሎችን እና የተለያዩ ከምን እንደተሰሩ የማታቋቸውን ዘይቶች ጭንቅላታችሁ ላይ አምጥታችሁ ከማፍሰስ ብትቆጠቡ ጥሩ ነው ብዬ እላለሁ። ምክንያቱም አንዳንዱ ሰው አሁን ብዙ እራሴን አመመኝ እንደዚህ ያለኝ እንደዚህ ያለኝ ይላል። ግን ያ ነገር ከምን እንደመጣ ከምጠቀሟቸው ነገሮች ከምን እንደተሰሩ ስለማታውቁ ራሱ ራሳችሁን ጠብቁ ማለት ነው። የሰው ልጅ ዋናው ነገር ጤና ነው። ጤና ሲሆን ነው ምንም ነገር ጤነኛ ስንሆን ነው የሚያምርብን ጤና ካልሆንን ግን ጸጉራችን ቢያደግ ምን ብንል ምን ብንል ምንም ትርጉም አይሰጠውም። እና ጤናችሁን እየጠበቃችሁ የሆነ ሰው ጸጉሩ ስንትን የሆነ ኬሚካል ተጠቅሞ ጸጉር ስላወጣለት ምን ስላለለት እናንተ ያንን ነገር አንስታችሁ ሳትመረመሩ የጎንዮሽ ጉዳት ከእናንተ ጋር ከኔ ጋር እንትን ይላል ሳትሉ ዝም ብላችሁ እያነሳችሁ ባትጠቀሙ ባይነኝ ማለት ነው። ምክንያቱም እኔ በዚህ ዙሪያ ላይ የገጠመኝ ገጠመኝ ስላለ ነው። እሱን ንገሪን ካላችሁ ደግሞ አሁን እንዳላረዝምባችሁ በሌላ ቪዲዮ እመለሳለሁ። ንገሪን ካላችሁ ማለት ነው እና እራሳችሁን ጠብቁ ፕሊስ። እናም ውድ ቤተሰቦቼ አሁን የማሳያችሁን በተፈጥሮ በተፈቻ እንዴት አድጋችሁ ፀጉራችሁ መመለስ እንደምትችሉ ነው የማሳያችሁ። እሱን ሳትሰለችሁ ከተጠቀማችሁት፣ እኔ እንዳሳየዋችሁ አርጋችሁ ከተጠቀማችሁት ኢንሻአላህ እኔ ራሴ ላይ ለውጥ ስላየውበት እናንተም ላይ ደግሞ ለውጥ ታዩበት ታዩበላችሁ ብዬ ተስፋ አደርጋለሁ ማለት ነው። ምክንያቱም ሁሉም ነገር ስበብ ነው፣ የሚያሳድግላችሁ አላህ ነው። ነገር ስበብ ብቻ ነው የምናደርሰውና በተፈጥሯዊ መንገድ ስበቡን አድረሱ እኔ በበኩሌ አልሐምዱሊላህ ከፊቴ ፀጉሬ ሂዶብኝ ነበር፣ ተመልሶልኛል። ለዛውም በጣም ስራ ስለሚበዛብኝ በቃ እንደዚህ በደንብ ተከታተየ እንኳን አንድ ቀን ሳደርገው አንድ ቀን ስረሳው አንድ ቀን ምናምን፣ ሆኖም ግን አልሐምዱሊላህ ፀጉሬ ተመልሶልኛል። ፀጉሬ እራሱ በቃ ውበቱ እራሱ ተመት ነው በዝቶልኛል። ስለዚህ እናንተም ሞክሩት። በተፈጥሯዊ መንገድ ብቻ ነው የምንሰራው አሁን ወደ ቪዲዮ እሹድ ቤተሰቦች፣ አሁን የሚያስፈልጉንን ግብአቶች እዚህ ጋር ባንድ ሰብስቢያቸዋለሁ። ስማቸው ሞሪንጋ ነው። የሞሪንጋ ቅጠል ነው። ይሄ ደግሞ ቁሩንፉድ እዚህ ጋር ደግሞ ሀበዝ ሰውዳ፣ እዚህ ጋር ደግሞ ሮዝመሪ ቅጠልና እዚህ ጋር ደግሞ አብሽ አለኝ። እዚህ ጋር ይሄ ወረቅ ጋር የሚሉት አረቦቹ ማለት ነው። እዚህ ጋር ተልባ አለኝ። እዚህ ጋር ደግሞ ቅርንፉድ አለ። እዚህ ጋር ቡና አለ። እዚህ ጋር ሳህን አለ። እዚህ ጋር ማጥለያ አለ። እዚህ ጋር ስፕሬይ አለ። እንትን የምልበት ማለት ነው፣ በካክ ማለት ነው። እዚህ ጋር ደግሞ ቁልባዋለኝ እዚ ጋር ምን ሸፋለኝ አሁን ወደ አጠቃቀሙ እንሄዳለን ማለት ነው ወደ አሰራሩ እንገባለን ይቅርታ አሁን ሁሉንም እዚ ጋር እዚ ሳህኑ ላይ አደርገዋለሁ ሁሉንም እዚ ጋር አደርገውና ቡናው ሲቀር ማለት ነው ከዛ አጥበዋለሁ አለ ውደቶቼ አጥቤ አጠለዋለሁ ምክንያት የማጥብበት ምክንያት ምንድነው አዋራ ሊኖረው ስለሚችል አዋራ ካለው ደግሞ ፀጉራችንን እንዲ በላን ያሳክከናል እንዲያሳክከን ያደርጋል ማለት ነው ስለዚህ በአንድ የቀረጽኩኝ ስለሆነ እንትን የምለው አጥቤ ልምጣ ማለት ነው ውድ ቤተሰቦቼ እንደምታየት እንደምታዩት የእጥብ አድርጌዋለሁ ያው የማጥበበትን ምክንያት ነግሬያቸዋለሁ እጥብ አድርጌዋለሁ አሁን እዚህ ውስጥ ከተዋለውኝ ማለት ነው ኤውላች ወድ ውድ ቤተሰቦቼ ያው እንደዚህ ከትቸዋለሁ አሁን ቡና ይቀረኛል ያኛውን ቡናውንም ጨምረዋለሁ አሁን ከዚህ በኋላ በደንብ እየፈላ እኔ የማረገው በነገራችን ላይ ውደቶች የሃይላንድ ውሃ ነው። ያኔ የሚጠጣውን ውሃ ነው የማደርግበት። ዝም ብዬ ከእንደዚህ ከበዝቡዝ ቀድቼ ሳይሆን ከሚጠጣው ውሃ ነው የማደርግበት ማለት ነው። እየፈላ ውሃ እጨምርበታለሁ ማለት ነው። ውድ ቤተሰቦች ውሃውን በደንብ አፍሉት ማለት ነው። በደንብ አፍሉት። እኔ አላንተ ከትክም በደንብ የፈላ ውሃ ደጋግሜ በጣም አፈላው እና በደንብ የፈላ ውሃንም የሚያደርግበት ማለት ነው። ቢስሚላ እንደዛ አድርጌ ሙሉ ታደርገዋለሁ ማለት ነው። ከዛ ከድነውና ውድቶቼ እንዳያችሁት ያው አድርጌ ክድ እናደርገዋለሁ። አሁን ሚሸፋው ወይም ደግሞ ፎጣው የሚያስፈልገው እዚህ ላይ ነው። እንደዚህ አድርጌ ጥቅልል ላደረገውና ጥቅልል ላደረገውና በዚህ በፎጣው ጥቅልል ላደረገውና፣ እሺ ውድ ቤተሰቦች እኔ እንደዚህ ከተቀለልኩትኝ በኋላ ለ24 ሰዓት ውጭ ላይ ያስቀምጠዋለሁ። ከዛ ከ24 ሰዓት በኋላ ፍርጅ ውስጥ አስቀምጠዋለሁ ለሳምንት ወይም ደግሞ ለአምስት ቀን ፍሪጅ ውስጥ ምንም ነገር ሳልከፍት ታች ጨለማ ቦታ ላይ አስቀምጠዋለሁ ማለት ነው። ከዛ በኋላ የአንድ የአንድ ቀን እየቀነስኩኝ ጠዋትና ማታ ጸጉሬ ቆዳዬ ንጹህ አድርጌ ታጥቤ ማለት ነው ስርስሩን እቀባዋለሁኝ ማለት ነው። እራሱ ቀን በቀን እንኳን እንትን ባትታጠቡ እንኳን ፀጉራችሁ ላይ ዘይት ምናምን ምናምን አድርጋችሁ አይደለም ይሄንን መጠቀም ያለባችሁ ማለት ነው። ቢያንስ ቢያንስ ቆዳችሁ ምንም አይነት ከዘይት ንክኪ ንጹህ መሆን አለበት ማለት ነው። ቆዳችሁና የግንባራችሁ አካባቢ መትፈልጉበት ቦታ እየበካካችሁ በደንብ አርጋችሁ ማሳጅ አድርጉት። ሳሰለችሁ ከተጠቀማችሁት ለውጥ ታያዩበታላችሁ ኢንሻአላህ። ምክንያቱም እኔ ሳሰለች ተጠቅሜዋለሁ ለውጥም አይቸበታለሁ ማለት ነው። የዛሬ ቪዲዮ ይህን ምስ ነበር ወደ ቤተሰቦቼ። ኢንሻአላህ ተጠቅማችሁት ለውጥ አይታችሁበት መታችሁ ኮሜንት ታደርጉልኛላችሁ የተስፋ አደርጋለሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ነባር ቤተሰቦቼ ደግሞ ስለምትከታተሉኝ ስለምታበረታችሁኝ በጣም አድርጌ አመሰግናለሁ። ወዳችኋለሁ። በያላችሁበት አላህ ይጠብቃችሁ። በሌላ ቪዲዮ እንገናኛለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።